ትክክለኛውን ቨርብ ቱቢ እንዴት ልትመርጡ ትችላላችሁ? የሚለውን በዚህ ቪዲዮ የምናወራ ይሆናል። አብራችሁ ይቆዩ። እዚህ ጋ መመልከት የሚኖርባችሁ የመጀመሪያው ነገር ምንድን ነው? የሰብጀክታችሁ ብዛት ምን ያህል ነው? የሚለውን ነው። በመቀጠል ደግሞ የምታዩት ነገር ጊዜው መቼ ነው የሚያመላክተው የሚለው ነው። ስለዚህ ሰብጀክታችሁን ብዛት በምታየው ጊዜ እዚጋ ማይ ይለናል ። ስለዚህ ማብራሪያ አንድ ሰው መሆኑን ይነግረናል ማለት ነው። ሌላኛው ደግሞ ስታዩት፣ ናውን በምታዩ ጊዜ እዚጋ ምን ያሳየናል? አሁን ላይ እየተደረገ መሆኑን ያሳየናል ማለት ነው። እነዚህ ሁለቱን ብቻ በማየት መልሳችሁ መምረት ይችላላችሁ ማለት ነው። መልሳችሁ ምን ይሆናል ማለት ነው? ኢዚ ይሆናል ማለት ነው። ኢዚ ሆነ በምክንያት ድርጊቱ አሁን እየተፈጸመ ስላለ ና ሌላኛው ደግሞ ሌላኛው ደግሞ ድርጊቱ አሁን ላይ መፈጸሙ ብቻ ሳይሆን ሌላኛው ነገር ምንድን ነው የድርጊቱ ፈጻሚ አንድ ስለሆነ ነው፣ ማለት ነው። የድርጊቱ ፈጻሚ ብዙ ቢሆንና ድርጊቱ የተፈጸመው አሁን ቢሆን ራሱ ምን ይሆን ነበረ ማለት ነው። አር ይሆን ነበር ማለት ነው። ስለዚህ ማይ ብራዘርስ አር ፕሌንግ ዘ ጊታር አር ፕሌንግ ዘ ጊታርስ ናው ይሆን ነበር ማለት ነው፣ ብዙ ቢሆኑ ኖሮ ወንድሞቹ። ግን እዚህ ጋር አንድ ወንድም ብቻ ስለሆነ ኢዝ ይሆናል ማለት ነው። በዚህ መልኩ መልሳችሁን በቀላሉ ማግኘት ይችላላችሁ። ጠቃሚ ሆነው ካገኛችሁት ደግሞ ጓደኛ፣ ቤተሰብ ይጠቅማል ለምትሉ ሳካሩት ደናውነ አስደናቂ የሆነውን የቨርብቱ ቤ አመራረጥ መንገድ ማሳያችሁ ይሆናል። ይህ በጣም ቀላል መንገድ ነው። ምንድ ነው? ሁለት ነገሮችን ብቻ ነው ማየት የሚኖርባችሁ። እነዚህ ምንድናቸው? አንደኛው ነገር የአረፍተ ነገራችሁን ባለቤት ብዛት ትመለከታላችሁ። ስለዚህ አረፍተ ነገራችሁን ባለቤት ብዛት በምትመለከቱ ጊዜ እዚህ ጋር ተፍላወርስ ይለናል። ተፍላወርስ ስንት ነው? ፍላወርስ ብዙ ናቸው ብዙ ናቸው። ስለዚህ ስለ ብዙ አበቦች ነው እየተወራ ያለው ማለት ነው። ሌላኛው መመልከት የሚኖርባቸው ነገር ደግሞ ድርጊቱ የተፈጸመበትን ጊዜ ነው ማለት ነው። ድርጊቱ የተፈጸመበት ጊዜ ብዙ ጊዜ አረፍተ ነገራቸው መጀመሪያ መጨረሻ ላይ ነው የሚመጣው ማለት ነው። ይቅርታ መጨረሻ ላይ ነው አረፍተ ነገራቸው መጨረሻ ላይ ይመጣል። ስለዚህ ደ ፍላወርስ፣ ደ ፍላወርስ ምን ይላል? ዌር ዌር ብሉሚንግ ኢን ደ ጋርደን ኤርሊየር ይሆናል ማለት ነው። ስለዚህ ደ ፍላወርስ ዌር ብሎሚንግ ኢን ጋርደን አርሊየር የሆነ በምክንያት አርሊየር ያለፈ መሆኑን ስለሚያመላክት ነው። ተፍላውርስ ደግሞ ብዙ ስለሆነ ዌር እንተጠቀምን ማለት ነው። አርሊየር በነገራችን ለአርሊየር ሁለቱ ከሁለት አንዱ ልንጠቀም እንችላለን ነው፣ ወዝን ወይም ደግሞ ዌርን። ምክንያቱም ደግሞ አርሊየር ያለፈ ስለሆነ። ግን ወዝ ይሁን ዌር የሚወስነው ደግሞ ሌላኛው ነገር ሰብጀክታችን ነው፣ ወይም የድርጊቱ ፈጻሚያችን የረፍተ ነገሩ ባለቤት ነው ማለት ነው። የረፍተ ነገሩን ባለቤት በማየት የረፍተ ነገሩ ባለቤት ብዙ ከሆነ ዌርን ትጠቀማላችሁ፣ ልክ እንደዚህ ዘፍላወርስ ዌር ይሆናል አንድ ሲሆን እስካላችሁ ደግሞ the flower was ይሆን ነበር። ኤስ ስለሌለው the flower was blooming in the garden earlier ይሆናል ማለት ነው። ስለዚህ በዚህ መልኩ በቀላሉ መልሳችሁን ማግኘት ትችላላችሁ። ጠቃሚ ሆነው ካገኛችሁት ለጓደኛ ቤተሰብ፣ ይጠቅመዋል ለምትሉ ሰው አጋሩት። ደናውን አስገራሚና ልዩ የሆነውን የverb to be አመራረጥ መንገድ ማሳያችሁናል። አብራችሁን ይቆዩ። እዚህ ጋር የምታረጉት ነገር ምንድነው? የሰብጀክታችሁን ብዛት ከተመለከታችሁ በኋላ በመቀጠል የምታዩት ነገር ምንድን ነው ድርጊቱ የተፈጸመበትን ጊዜ ነው ድርጊቱ የተፈጸመበት ጊዜ ያለፈ ከሆነና የድርጊት ፈጻሚያችሁ አንድ ከሆነ በዚህ ጊዜ የምታደርጉት ነገር ምንድን ነው ወዝ ትመርጣላችሁ ማለት ነው ስለዚህ የድርጊት ፈጻሚያችሁ የድርጊት ፈጻሚያችሁ አንድ ከሆነ እና ያለፈ ከሆነ ወዝ ትጠቀማላችሁ የድርጊት ፈጻሚ ብዙ ቢሆንስ አሁን ለምሳሌ ዘዶክስ ቢሆንስ የተሰጠኝ እና ጊዜው ሳይቀየር ብትሉ ዘዶስ ር የሆን ነበር ዶስ ግ ር ሆናል ቴይልስ ኧርሊየር ምክንያቱም ር የሆነበት ምክንያት በኢትስ ፈንታ ወደ ፕሉራል ስለተቀየረ እንደገና ደግሞ ቴይልስ የሆነበት ምክንያት ደግሞ ብዙ ውሾች ከሆኑ ብዙ ጭራን የሚኖረው በሚለው ታስቦ ነው ማለት ነው። ለዛ በዚህ መልኩ በቀላሉ መልሳችሁን ማግኘት ትችላላችሁ። ጠቃሚ ሆኖ ካገኛችሁት ለጓደኛ፣ ቤተሰብ ይጠቅማል የምትሉ ሰው አጋሩት። ደና ነው። አስደናቂ የሆነውን ሁለት ነገሮችን ብቻ በማየት የቨርብ ቱቢ አመራረጥ መንገዳችሁን ላሳያችሁ። እዚህ ጋር ችልድረን ይለናል፣ አረፍተ ነገራችን መጀመሪያ ላይ። ሌላኛው ደግሞ ማየት የሚኖርባችሁ ጊዜውን ነው። ድርጊቱ የተፈጸመበትን ጊዜ ስለዚህ ችልድረን ብዙ ናቸው። እንደገና ደግሞ ሌተር ምን ያሳየናል? በኋላ ላይ የሚደረግ ነገር መሆኑን ያሳየናል ማለት ነው። በኋላ ላይ የሚደረግ ሆኖ አረፍተ ነገራችሁ መጀመሪያ ላይ ብዙ ብዙ ነገሮችም ሆኑ ወይም ብዙ ሰዎች ወይም ደግሞ ጥቂት ነገሮችም ሆኑ ጥቂት ሰዎች ማለት አንድ ለማለት ፈልጌ ነው አንድ ሰው ወይም ደግሞ አንድ ነገር ሆነ ከሆነ አረፍተ ነገራችሁ መጀመሪያ ላይ ያለው በዚህ ጊዜ የእሱ ቁጥር ማታ ስለማያደርግ ወይም ተጽዕኖ ስለማይፈጥር መልሳችሁ በቀላሉ ዊልቢ ይሆናል ማለት ነው። ስለዚህ ዋነኛው መመልከት የሚኖርባችሁ ነገር ወደፊት ላይ የሚፈጠር ነገር መሆኑን ነው ማለት ነው። ስለዚህ ወደፊት ላይ የሚፈጠር ነገር ሆኖ ወደፊት ላይ የሚፈጠር ነገር ሆኖ ምንም አይነት ሰብጀክት ቢኖራችሁ ዊልቢን ትጠቀማላችሁ ማለት ነው። በዚህ መልኩ በቀላሉ መልሳችሁ ማግኘት ይችላላችሁ። ጥቃሚ ሆነው ካገኛችሁት ጓደኛ፣ ቤተሰብ ይጠቅመዋል ለምትሉ አጋሩት። አስደናቂ የሆነውን የቨርብ ቱቢ አመራረጥ መንገድ ማሳያቸው ይሆናል። አብራችን ቆዩ። እዚህ ጋር የምታዩት ነገር ምንድን ነው? በመጀመሪያ ደረጃ የሰብጀክታችሁን ቁጥር ብዛት ነው። ስለዚ የሰብጀክታችሁን ቁጥር ብዛት ከስ ስትመለከቱ እዚ ጋ፣ ዘበርድስ ይላል። ዘበርድስ ብዙ ናቸው አንድ። ሁለተኛ ነገር ደግሞ የምትመለከቱት ነገር ድርጊቱ የተፈጸመበትን ወይም የሚፈጸምበትን ጊዜ ነው። እዚጋ የተፈጸመበት ጊዜ በምትመለከቱ ጊዜ ቀደም ብሎ የተፈጸመ ነው። ስለዚህ ዘበርድስ ዌር ሲንግ ኢን ዘ ትሪስ ኤርሊየር ይሆናል ማለት ነው። ዌር የሆነበት ምክንያት ምንድን ነው? ቀደም ብሎ የተፈጸመ በመሆኑ እና ሌላኛው ደግሞ ብዙ በመሆናቸው ነው። ዌር የተጠቀም ነው ማለት ነው። አንድ ቢሆንስ ብላችሁ ልጠይቁት ትችላላችሁ። አንድ ቢሆን ደግሞ ዘ በርድ ዋዝ ሲንግ ኢን ዘ ትሪ ኤርሊየር ይሆናል ማለት ነው። ስለዚህ ዛፉ ውስጥ ሆነው እየዘመሩ ነበረ ወፎቹ ለማለት ተጠቀምነው ማለት ነው። ዛፉ ውስጥ ሆና ወይም ሆና ነው የምንላት አክል እንደ ሴት ነው የምንቆጥራቸው። ኦኬ ዛፉ ውስጥ ሆኖ ወፉ ዘመረ ወይም ደግሞ ዘፈነ ልንል እንችላለን ማለት ነው። ኦኬ ስለዚህ ለብዙ ወር ትጠቀማላችሁ። አንድ ሲሆን ወስ ትጠቀማላችሁ። ይሄ ሁሉ ግን ጊዜያችሁን ይወስነዋል። ያለፈ መሆኑን መመልከት ይኖርባችኋል ማለት ነው። ስለዚህ ያለፈ ከሆነ yesterday earlier on the other ዴይ፣ ላስት ዊክ፣ ላስት ሰንደይ፣ ላስት መንደይ፣ ላስት መንዝ እነዚህ እንዳለ ያለፈ መሆኑን ያመለክታሉ። አረፍተ ነገራችሁ መጨረሻ ላይ ብዙ ጊዜ ይኖራሉ እነዚህ። እነሱን ካያችሁ በኋላ ወዝ አንድ ከሆነ፣ ዌር ደግሞ ብዙ ከሆኑ። የድርጊት ፈጻሚያችሁ ማለት ነው ወይም የአረፍተ ነገራችሁ ባለቤቶች። በዚህ ተመስርታችሁ መርሳችሁ ማግኘት ትችላላችሁ ማለት ነው። ጠቃሚ ሆኖ ካገኛችሁ ለጓደኛ ቤተሰብ ይጠቅማል ለምትሉ አጋሩት። ድናው ነው አስደናቂና ቀላሉ የሆነውን የቨርብቱቢ ጥያቄ አመራረጥ ዘዴ ማሳያችሁና ላብራችሁ እንቆዩ። እዚ ጋር መጀመሪያ ላይ መመልከት የሚኖርባችሁ ነገር የአረፍተ ነገራችሁን ባለቤት ቁጥር ነው። ስለዚህ የአረፍተ ነገራችሁን ባለቤት ቁጥር በምትመለከቱ ጊዜ እዚህ ጋር አንድ ነው፣ ዘ ቲቸር ይለናል። ሌላኛው መመልከት የሚኖርባችሁ ነገር ድርጊቱ የሚፈጸምበትን ጊዜ ነው። ድርጊቱ የሚፈጸምበትን ጊዜ ስታየው እዚህ ጋ ናውን የሚለን አሁን ነው እየተፈጸመ ያለው የድርጊት ማለት ነው። ለዛ አሁን ላይ የተፈጸመ ስለሆነና እንዲሁም ደግሞ አረፍተ ነገራችሁ መጀመሪያ ላይ ያለው የድርጊት ፈጻሚያችሁ ወይም ደግሞ የአረፍተ ነገራችሁ ባለቤት አንድ ስለሆነ እዚህ የምትጠቀሙት ምን ይሆናል ማለት ነው። ኢዚ ነው የሆነበት ምክንያት። ኢዚ የሆነበት ምክንያት ድርጊቱ አሁን ላይ ስለሆነ እና የድርጊት ፈጻሚያችሁ አንድ ስለሆነ። አንድ ስለሆነ ስላችሁ አይን አያጠቃልልም። አይ አንድ ቢሆንም ለሱ አም ነው የምትጠቀሙት። ከዛ ውጭ ላሉት አንድ ለሆኑ እና አሁን ላይ ላለ ድርጊት አንድ ሰብጀክት ካላችሁና አሁን ላይ ያለ ድርጊት ከሆነ ትጠቀማላችሁ ማለት ነው። ይህን ጠቃሚ የሆነ ካገኛችሁት ለጓደኛ ቤተሰብ፣ ይጠቅሟል የምትሉ አጋሩት። ደህናውን አስደናቂና ቀላል የሆነውን የቨርብ ቱ ቢ አመራረጥ ቴክኒክ ማሳያችሆናል። አብራችሁን ቆዩ። እዚህ ጋር የምታደርጉት ነገር የመጀመሪያው ነገር ምንድን ነው መመልከት የሚኖርባችሁ የድርጊት ፈጻሚያችሁ፣ የድርጊት ፈጻሚያችሁ ብዛቱ ስንት የሚለውን ሌላኛው ደግሞ መመልከት የሚኖርባችሁ ድርጊት የተፈጸመበትን ጊዜ ነው ማለት ነው ስለዚህ የድርጊቱ ፈጻሚያችሁን በምትመለከቱ ጊዜ ምንድን ነው ያሳያል? ካር የሚለው አንድ መሆኑን ያሳየናል። ስለዚህ ካር መጨረሻ ላይ ኤስ ስለሌለው አንድ እንደሆነ አወቅን ማለት ነው። ያን ካወቅን በኋላ ሌላኛው ነገር ሌተር የሚለው በኋላ ላይ ወይም ደግሞ ቆይቶ እንደሆነ ያሳየናል ማለት ነው። ስለዚህ በኋላ ላይ የሚደረግ መሆኑን ካሳየን ሁልጊዜም እዚህ ጋር የሰብጀክታችሁ ቁጥር ማተሪያ ያደረግም በኋላ ላይ መሆኑን ካያችሁ፣ በቃ በጣም በቀላሉ ዊልቢ የሚለውን ነው የምትጠቀሙት ማለት ነው። ስለዚህ ተካር ዊል ቢ ቢንግ ሪፔር ሌተር ይሆናል ማለት ነው። ይህ የሆነበት ምክንያት ደግሞ ዊልን የምንጠቀመው ስለወደፊቱ ስንናገር ስለወደፊት ወደፊት እቅዳችን ስንናገር ሲሆን ለዛ በዚህ ተመስርተን ወደፊት ላይ የሚፈጠር ነገር መሆኑን በጊዜው ስለተመለከትን ዊል ቢን የሚለውን ተጠቀምን ማለት ነው። ስለዚህ በዚህ መልኩ መልሳችሁን በቀላሉ ማግኘት ይችላላችሁ። የሰብጀክቱ ቁጥር እዚህ ጋር ማተር አያደረግም። ጠቃሚ ሆኖ ካገኛችሁት ለጓደኛ ጓደኛ ቤተሰብ ይጠቅማል ለምትሉ ሰዎች አጋሩት። ድነውን አስገራሚና አስደናቂ የሆነው ቨርብ ቱ ቢ ጥያቄዎችን ቀላል አሰራር ማሳያችሁ ይሆናል። አብራችን ቆዩ። እዚህ ጋር በመጀመሪያ መመልከት የሚኖርባችሁ ነገር የድርጊት ፈጻሚያችሁን ብዛት፣ የቁጥር ብዛት ትመለከታላችሁ። ሌላኛው የምትመለከቱት ደግሞ ድርጊቱ የተፈጸመበትን ጊዜ ነው። ድርጊቱ የተፈጸመበትን ጊዜ ካያችሁ በኋላ እንዲሁም ደግሞ የድርጊት ፈጻሚያችሁ በምትመለከቱ ጊዜ እዚህ ጋር አሁን ቲቸር አንድ ነው። እንደገና ደግሞ አርሊየር ምንን ያሳየናል? ምንን ያሳየናል? ቀደም ብሎ የተፈጸመ ወይም ደግሞ ከዚህ በፊት የተፈጸመ እንደሆነ ያሳየናል። በዚህ ተመስርተን አንድ ሆነው ከዚህ አንድ ሆኖ የድርጊት ፈጻሚያችን ድርጊቱ የተፈጸመው ከዚህ በፊት ከሆነ በዚህ ጊዜ ምን ትጠቀማላችሁ ማለት ነው? ወዝን ትጠቀማላችሁ ማለት ነው። ስለዚህ ቲቸር ወዝ ኤክስፕሊን ደ ሌሰን አርሊየር ይሆናል ማለት ነው። ግን ብዙ ቢሆኑስ ልትሉ ትችላላችሁ። የድርጊት ፈጻሚያችሁ ብዙ ከሆነ በዚህ ጊዜ የምትጠቀሙት አሁንም ቢሆን ያለፈ እስከሆነ ድረስ ማለት ነው ድርጊት የተፈጸመበት ጊዜ ያለፈ እስከሆነ ድረስ ድርጊት የተፈጸመበት ጊዜ ያለፈ እስከሆነ ድረስ ያን ጊዜ ምንን ትጠቀማላችሁ ማለት ነው። ዌርን ትጠቀማላችሁ ማለት ነው። ዌርን የምትጠቀሙት ለምሳሌ እዚህ ጋር ቲቸርስ ዌር ኤክስፕሌኒንግ ዘ ሌሰን አርሊየር ማለት ቲቸርስ ከሆነ ማለት ነው። እዚህ በስተመጨረሻ ላይ ኤስ አድ ካረጋችሁ ሚሊዮን ማለት ነው። መርሳችሁ ዌር ይሆናል ማለት ነው። ግን እዚህ ጋር ወደ ነበርንበት ስንመለስ ቲቸር ዋዝ ኤክስፕሌኒንግ ደ ሌሰን አርሊየር ይሆናል ማለት ነው። ስለዚህ አንድ ግለሰብ ከሆነ የድርጊት ፈጻሚ ወይም አንድ ነገር ከሆነ የድርጊት ፈጻሚው እና ድርጊቱ የተፈጸመበት ጊዜ ከዚህ ቀደም ከሆነ ከዚህ ቀደም ከሆነ በሌላ አገላለጽ ለምሳሌ የስተርዴይ ሊሆን ይችላል፣ ኦን አር ዴ ሊሆን ይችላል፣ ወይም ደግሞ ላስት ዊክ፣ ላስት ቱስዴይ፣ ላስት መንዴይ ወይም ደግሞ ላስት ዊኬንድስ እነዚህ እንዳለ ያለፈ መሆኑ የሚያመላክቱ ናቸው። በዚህ ጊዜ ወዝ ወይም ደግሞ ዌርን ትጠቀማላችሁ። አንድ ከሆነ ግለሰባችሁ ወዝን ትጠቀማላችሁ። አንድ ከሆነ የድርጊት ፈጻሚያችሁ ወዝን ትጠቀማላችሁ። ብዙ ከሆኑ ደግሞ የድርጊት ፈጻሚዎቻችሁ ከአንድ በላይ ማለት ነው ብዙ ማለት ያን ጊዜ ዌርን ትጠቀማላችሁ ማለት ነው። በዚህ መልኩ በቀላሉ መልሳችሁ ማግኘት ትችላላችሁ። ይህ ጠቃሚ ሆነ ካገኛችሁት ለጓደኛ ቤተሰብ፣ ይጠቅማል የምትሉ እሱ አጋሩት። አስደናቂ የሆነው በቀላሉ የቨርብ ቱቢ ጥያቄዎች የምትመልሱበትን መንገድ ማሳያቸው ይሆናል። አብራችን ቆዩ። እዚህ ጋር የምትመለከቱት ነገር የመጀመሪያው ነገር ምንድን ነው? የአረፍተ ነገራችሁ ባለቤትን ብዛት ትመለከታላችሁ። ስለዚህ ብዛታቸው ብዙ ከሆነ ወይም ከአንድ በላይ ከሆነ ማለት ነው ብዙ ማለት ያን ጊዜ እና እና በተጨማሪ መመልከት የሚኖርባችሁ ነገር ጊዜው ነው። ድርጊቱ የተፈጸመበትን ጊዜ ስትመለከቱ ድርጊቱ የተፈጸመበት ጊዜ አሁን ላይ ከሆነ እና የአረፍተ ነገራችሁ ድርጊት ፈጻሚ ብዙ ከሆኑ ብዙ ከሆኑ ያን ጊዜ ምንን ትመርጣላችሁ ማለት ነው። በቀላሉ አርን ትመርጣአላችሁ ማለት ነው። ስለዚህ ማይ ፍሬንድስ አር ሚቲንግ አጥ ካፌ ናው ይሆናል ማለት ነው መልሳችሁ። እንዴ አንድ ቢሆንስ ግለሰቡ ብትሉ ማይ ፍሬንድ፣ እዚህ ጋር በነገራችን ላይ ብቻውን ከራሱ ጋር ሊገናኝ አይችልም። ግለሰባችን ግን አንድ ቢሆን ግለሰባችሁ አንድ ብቻ ቢሆን ኖሮ የአረፍተ ነገሩ ድርጊት ፈጻሚና ድርጊቱ የተፈጸመበት ያለው ጊዜ አሁን ቢሆን የምትጠቀሙት ጀነራሊ ይዘን ነው ማለት ነው። ለዛ ጀነራሊ ይህን ነው ያን ነው የምትጠቀሙት። አሁን ለዚህኛው ኮንቴክስት ግን ማይ ፍሬንድስ አር ሚቲንግ አጠቃፌናው ይሆናል ማለት ነው። በዚህ መልኩ መልሳችሁን በቀላሉ ማግኘት ይችላላችሁ። ጠቃሚ ሆነ ካገኛችሁት ለጓደኛ ቤተሰብ ይጠቅማል ለምትሉሱ አቀሩት ደናው አስገራሚና ቀላል የሆነውን የቨርብቱቢ አመራረጥ መንገድ ማሳያቸው ይሆናል። አብራችን ቆዩ። እዚህ ጋር መጀመሪያ መመልከት የሚኖርባችሁ ነገር የሰብጀክታችሁን ብዛት። እዚ ጋ የሰብጀክታችሁ ብዛት ከአንድ በላይ ነው። ለዛ እዚ ጋ የምታደርጉት ነገር የሰብጀክታችሁ ብዛት ብዙ ነው። ሌላኛው ነገር ደግሞ መመልከት የሚኖርባችሁ ነገር ጊዜውን ነው። ድርጊቱ የተፈጸመበትን ጊዜ ትመለከታላችሁ። ድርጊቱ የተፈጸመበት ጊዜ በኋላ ላይ ከሆነ፣ ስለዚህ እዚ ጋ የሰብጀክታችሁ ቁጥር ማተር አያደርግም ማለት ነው። መልሳችሁን በቀላሉ ምን ማድረግ ትችላላችሁ ማለት ነው? ዊልቢ ማድረግ ትችላላችሁ ማለት ነው። ስለዚህ መልሳችሁ ዊልቢ ይሆናል ማለት ነው። ስለዚህ ማይ ብራደር ንድ ሲስተር ዊልቢ ኩኪንግ ዲነር ሌተር ይሆናል ማለት ነው። ምክንያቱ ደግሞ ይሄ ወደፊት ላይ የሚደረግ ነገር መሆኑን ለማሳየት ነው ዊልቢን የምትጠቀሙት ማለት ነው። ስለዚህ በቀላሉ በፊት ላይ ወደፊት ላይ የሚደረግ ነገር ከሆነ ይቅርታ፣ ያን ጊዜ ዊልቢን ትጠቀማላችሁ ማለት ነው። የሰብጀክታችሁ ቁጥር ምንም አይነት ተጽዕኖ አይፈጥርባችሁም ማለት ነው። አስደናቂ የሆነውን የቨርብቱቢ አሰራር ማሳያችሁ ይሆናል። ጥያቄያችሁ ላይ እንዴት ቨርብቱቢዎች መምረት ቢዎች መምረጥ እንደምችሉ አሳያችኋል። አብራችን ቆዩ። እዚህ ጋር መመልከት የሚኖርባችሁ ነገር መጀመሪያ የሰብጀክታችሁን ብዛት ሲሆን፣ የሰብጀክታችሁን ብዛት ካያችሁ በኋላ የሰብጀክታችሁ ብዛት አንድ ከሆነ እዚህ ጋር ማይፋተር አንድ ነው። ሌላኛው ደግሞ መመልከት የሚኖርባችሁ ነገር ምንድን ነው? መቼ ነው ድርጊቱ የተፈጸመ ያለው? ድርጊቱ የተፈጸመ ያለበት ጊዜ እና የድርጊት ፈጻሚያችሁ ብዛት ነው የሚወስነው፣ ማለት ነው። ድርጊቱ የተፈጸመበት ያለው ጊዜ በዚህ ኮንቴክስት አሁን ነው። እንደገና ደግሞ ሰብጀክታችን አንድ ነው፣ ወይም ደግሞ የድርጊት ፈጻሚያችን አንድ ነው። ለዛ፣ የድርጊት ፈጻሚያችሁ አንድ ከሆነ እና ድርጊቱ የተፈጸመ ያለው አሁን ከሆነ ያን ጊዜ ይዘን ትጠቀማላችሁ ማለት ነው። ስለዚህ በዚህ ጋ መልሳችሁ ምን ይሆናል ማለት ነው? ኢዝ ይሆናል ማለት ነው። ስለዚህ ማይ ፋዘር ኢዝ ሪዲንግ ቡክ ናው ይሆናል ማለት ነው። ስለዚህ በዚህ መልኩ መልሳችሁን በቀላሉ ማግኘት ይችላላችሁ። በነገራችን ላይ ማይፋደር ብቻ አይደለም አሁን ላይ ድርጊቱን እያደረገ ሊሆን የሚችለው ሂ ሺ ኢት ሊሆን ይችላል። አልፍ ተነገራችሁ መጀመሪያ ላይ ያለው። ስለዚህ እነዚህ እንዳለ አንድ ናቸው። ስለዚህ እንደ አንድ ነው የምንቆጥራቸው ማለት ነው። ሌላኛው ደግሞ አበበ ሊሆን ይችላል፣ ከበደ ሊሆን ይችላል፣ ደመቀች ሊሆን ይችላል። እነዚህ እንዳለ አንድ ናቸው። እነዚህ ሰብጀክታችሁ ሆነው ወይም የድርጊት ፈጻሚያችሁ ሆነው አሁን ለድርጊቱ የተፈጸመ ከሆነ ያን ጊዜ ይስ ትጠቀማላችሁ ማለት ነው። በዚህ መልኩ መልሳችሁ ማግኘት ትችላላችሁ። ጠቃሚ የሆነ ካገኛችሁት ለጓደኛ ቤተሰብ ይጠቅማል ምትሉ አጋሩት። አስገራሚ የሆነውን በቀላሉ ቨርብቱቢ መልሳችሁን የምታገኙበትን መንገድ ላሳያችሁ። እዚህ ጋር የምታደርጉት ነገር ምንድን ነው? ሰብጀክታችሁ አንድ መሆኑን ታያላችሁ። ሰብጀክታችሁ አንድ ከሆነ ስለዚህ በብዛቱ ተመስርታችሁ ማለት ነው። ስለዚህ ሰብጀክታችሁ አንድ ከሆነ እና ድርጊቱ የተፈጸመበት ያለውን ጊዜ ስትመለከቱ ድርጊቱ የተፈጸመበት ያለው ጊዜ አሁን ከሆነ ምን ታደረጋላችሁ? በዚህ ጊዜ በጣም በቀላሉ ድርጊቱ የተፈጸመው አሁን ስለሆነ እና ሰብጀክታችሁ ወይም የድርጊት ፈጻሚያችሁ አንድ ስለሆነ መልሳችሁ ምን ይሆናል ማለት ነው? ኢዝ ይሆናል ማለት ነው። ስለዚህ ማይ ሲስተር ኢዝ ፕራክቲሲንግ ፒያኖ ናው ይሆናል። እንደ ብዙ ቢሆኑስ ኖሮ ማይ ሲስተር ኤንድ ብራዘር ቢሆን ኖሮስ ብትሉ ማይ ሲስተር ኤን ብራደር አር ፕራክቲሲንግ ፒያኖ ናው የሆነ ነበረ ማለት ነው። ስለዚህ በዚህ መልኩ በጣም በቀላሉ የአረፍተ ነገራችሁን ባለቤት እና ድርጊቱ የተፈጸመበትን ጊዜ በማየት ቨርብቱቢ ትክክለኛውን ቨርብቱቢ የሚመርጡበት መንገድ ይሄ ነው ማለት ነው። ጠቃሚ ሆኖ ካገኛችሁት ለጓደኛ ቤተሰብ፣ ይጠቅመዋል ለምትሉ እሱ አጋሩት። የቨርብቱቢዎችን ደግሞ ቨርብቱቢዎች ምን ምናቸው ብላችሁ ከጠይቃችሁ ኢዝ፣ አም፣ አር፣ ቢ፣ ቢን፣ ወዝ፣ ዌር እዚህ እንዳለ ቨርብቱቢ የምንላቸው ናቸው። ድነው አስደናቂ የሆነው የቨርብቱቢ መልስ ማግኛ መንገድን ማሳያቸውናል። አብራችሁኝ ቆዩ። እዚህ ጋ ምርጫ በሚሰጣችሁ ጊዜ ምንድን ነው መጀመሪያ መመልከት የሚኖርባችሁ ነገር? አንደኛው ነገር የአረፍተ ነገራችሁን ባለቤት ትመለከታላችሁ። ሌላኛው ነገር ደግሞ ድርጊቱ የሚፈጸምበትን ጊዜ ትመለከታላችሁ። እዚህ ጋ ማይ ፍሬንድስ ይለናል። ስለዚህ ማይ ፍሬንድስ ብዙ ሰዎች ናቸው ምክንያቱ ደግሞ በስተመጨረሻው ኤስ ስላለ፣ በስተመጨረሻው ኤስ ስላለ ብዙ ሰዎች እንደሆነ አወቅኩኝ። እሺ ከዛ በመቀጠል ደግሞ ቱናይት ይለናል። ቱናይት የዕለቱ ክፍል ነው። ስለዚህ የቀኑ ክፍል ነው ቱናይት ማለት ነው። ስለዚህ ማታ ላይ ማለት ነው። ማታ ላይ የቀኑ ክፍል ነው። ስለዚህ ሰዎቹ እርግጠኛ ሆነዋሉ ማለት ነው በእቅዳቸው። ስለዚህ ኦልሬዲ እቅዳቸው እርግጠኛ የሆኑት እቅድ ነው ምክንያቱ ደግሞ የቀኑን ክፍል ስፔሲፊካሊ ወይም ለጥለው ወይም ለይተው ስለወጡት ማለት ነው። ስለዚህ በዚህ ተመስርታችሁ ማይ ፍሬንድስ ብዙ ናቸው፣ ቱናይት የቀኑ ክፍል ነው። ለዛ ይሄ ፕሬዘንት ኮንቲኒስ እንደሆነ አወቅን ማለት ነው። ለዛ ማይ ፍሬንድስ ብዙ ስለሆኑ እዚህ ጋር የምትጠቀሙት ምን ይሆናል ማለት ነው። አር የሚለውን ትጠቀማላችሁ ማለት ነው። ስለዚህ ማይ ፍሬንድስ አር ዋቺንግ ሙቪ ቱናይት። ስለዚህ ዛሬ ማታ ዛሬ ማታ ጓደኞቼ ቲቪ ፊልም ያሉ ብላችሁ ተናገራችሁ ማለት ነው። ስለዚህ በዚህ መልኩ በቀላሉ መልሳችሁን ማግኘት ትችላላችሁ። ጠቃሚ እና ቀላሉ ነው። ካገኛችሁት ይጠቅመዋል ለምትሉት ጓደኛ፣ ቤተሰብ አጋሩት። ድናው አስደናቂ የሆነውን የቨርብቱ አመራረጥ መንገድ ማሳያችሁናል። አብራችን ቆዩ። እዚህ ጋር መጀመሪያ መመልከት የሚኖርባችሁ የሰብጀክታችሁን ብዛት ቁጥር ነው። ስለዚህ ምን ያህል ሰዎች ወይም ደግሞ ያረፍተ ነገራችሁ ባለቤት ብዛቱ አንድ ነው ወይስ ብዙ ነው የሚለውን ነው ማወቅ የሚኖርባችሁ። በመቀጠል ደግሞ ማወቅ የሚኖርባችሁ ምንድን ነው? በመቀጠል ማወቅ የሚኖርባችሁ የተደረገበትን ጊዜ ወይም የሚደረግበትን ጊዜ ነው ማወቅ የሚኖርባችሁ ማለት ነው። ስለዚህ እዚህ ጋር ዘ ቲቸር አንድ ግለሰብ ነው። እንደገና ደግሞ ድርጊት የተፈጸመበት ጊዜ ቀደም ብሎ ነው። በመሆኑም በመሆኑም እዚህ ጋር የምታደረጉት ነገር ምንድን ነው ያለፈ ከሆነ እና የድርጊት ፈጻሚያችሁ አንድ ከሆነ ያን ጊዜ ወዝ ይሆናል ማለት ነው መልሳችሁ። ግን የድርጊት ፈጻሚያችን ብዙ ቢሆንስ፣ ዘ ቲቸርስ ቢሆንስ ኖሮ ብትሉ የሆነው ዌር ይሆናል ማለት ነው። ስለዚህ ዘ ቲቸርስ ዌር ግሬዲንግ ፔፐርስ ኤርሊየር ይሆናል ማለት ነው። በዚህ መልኩ መልሳችሁ ማግኘት ይችላላችሁ ማለት ነው። አስደናቂ እና ቀላል የሆነውን የቨርብቱ ቢያመራረጥ ማሳያችሁ ይሆናል እዚህ ጋር መመልከት የሚኖርባቸው የመጀመሪያው ነገር ምንድን ነው ድርጊቱ ፈጻሚው የድርጊቱ ፈጻሚ ምን ያህል ነው ብዛቱ አንድ ነው ወይስ ብዙ ነው የሚለው ነው እዚጋ እንደምታዩት ስቱደንትስ ኤስ በስተመጨረሻው ስላለው ስቱደንት ላይ ምንድን ነው ብዙ ነው ማለት ነው ሌላኛው ደግሞ መመልከት የሚኖርባቸው ድርጊቱ የተፈጸመበትን ወይም የሚፈጸምበትን ጊዜ ነው ስለዚህ እዚ ጋ የሚፈጸምበት ጊዜ በኋላ ላይ ነው ሌተር ይለናል ለዛ ዚጋ ጋር የምትጠቀሙት ምን ይሆናል ማለት ነው ስቱደንትስ አር ምቅርት the students will be studying for the exam ሌተር ይሆናል ማለት ነው። ስለዚህ ዊል ቢ የምንጠቀምበት ምክንያት ይሄ ድርጊት የሚፈጸመው በኋላ ላይ ስለሆነ ነው ማለት ነው። አር የሚሆነው ባይ ዘ ወይ አሁን ላይ እያደረጉት ቢሆን ነበረ። ስለዚህ ዘ ስቱደንትስ አር ስተዲንግ ፎር ኤግዛም ናው ሊሆን ይችላል። ጊዜው የሚፈጸምበት ጊዜ አሁን ላይ ከሆነ አር ትጠቀማላችሁ ማለት ነው ለብዙ። በዚህ መልኩ በቀላሉ መልሳችሁን ማግኘት ትችላላችሁ። ጠቃሚ ነው ካገኛችሁት፣ ለጓደኛ ቤተሰብ፣ ይጠቅመዋል ለምትሉ እሱ አጋሩት። ደናው ነው አስደናቂ እና ልዩ የሆነውን የቨርብ ቱቢ አመራረጥ መንገድ ላሳያችሁ። እዚህ ጋር መመልከት የሚኖርባችሁ ሁለት ነገሮች ነው። አንደኛው ድርጊቱ የተፈጸመበትን ጊዜ፣ ሌላኛው ደግሞ ሌላኛው ደግሞ መመልከት የሚኖርባችሁ ነገር የአረፍተ ነገራችሁን ባለቤት ወይም የድርጊት ፈጻሚው ነው። እነዚህ ሁለቱን ካያችሁ በኋላ አሁን እዚህ ጋር ተዶቅ አንድ ነው ጊዜው ደግሞ የስተርዴይ ነው ወይም ደግሞ ትላንት ነው። ለዛ እዚህ ጋር የምትጠቀሙት ቨርብ ቱቢ በቀላሉ ምን ይሆናል ማለት ነው? በቀላሉ ወዝ ይሆናል ማለት ነው። ስለዚህ ዘዶግ ወዝ ራኒንግ ኢን ፓርክ የስተርዴይ ይሆናል ማለት ነው። ምክንያቱ ደግሞ ያለፈ ስለሆነና የድርጊት ፈጻሚያችሁ አንድ በመሆኑ ነው ማለት ነው። ስለዚህ የድርጊት ፈጻሚያችሁ አንድ ሆኖ ያለፈ ጊዜን የሚያመላክት ከሆነ ያለፈ ጊዜን በምን ሊያመላክት ይችላል ካላችሁ፣ የስተርዴይ ላስት ዊክ ላስት ቲውስዴይ ብሎ ላስት ብሎ ማንኛውም አይነት ቀን ካስገባ ላስት ይር፣ እነዚህ እንዳለ ያለፈን የሚያመላክቱ የጊዜ አመላካች ቃላቶች እንዲሁም ደግሞ ሀረቦቶች ናቸው ልንል እንችላለን። ኦኬ። ስለዚህ በዚህ መልኩ መልሳችሁን ማግኘት ትችላላችሁ። ጠቃሚ መሆን ካገኛችሁት ለጓደኛ ቤተሰብ ይጠቅማል ለምትሉ አጋሩት። አስገራሚና ልዩ የሆነውን የቨርብ ቱቢ አመራረጥ ቴክኒክ ማሳያቸውናል። አብራችን ቆዩ እዚህ ጋር የምታደርጉት ነገር በመጀመሪያ ማየት የሚኖርባችሁ ነገር የአረፍተ ነገራችሁ ባለቤት የእሱን ብዛት ነው። ከዛ በመቀጠል የምታዩት ነገር ደግሞ የተደረገበትን ጊዜ ነው። ስለዚህ እዚህ ጋር የተደረገበት ጊዜ አሁን ነው። እንዲሁም ደግሞ የአረፍተ ነገራችሁ ባለቤት አንድ ነው። በምናወኩ ተካት ብሎ ካት ላይ ፕሉራል የሚያደርገው ኤስ በስተመጨረሻው የለም ወይም ብዙ የሚያደርገው በስተመጨረሻው ኤስ የለውም ማለት ነው። ስለዚህ በዚህ ተመስረታችሁ አንድ ከሆነና የአረፍተ ነገራችሁ ባለቤት ድርጊቱ አሁን እየተፈጸመ ከሆነ ብዙ ጊዜ ከአይ ውጪ ከአይ ውጪ ላሉት እንዳለ ምንድነው የምትጠቀሙት አይ ሰብጀክታችሁ ካልሆነ በስተቀረ ያን ጊዜ የምትጠቀሙት ምን ይሆናል ማለት ነው። ይዝን ይሆናል ማለት ነው። ለዛ በቀላሉ መልሳችሁን አገኛችሁ ማለት ነው። አይ ከሆነ ግን የአረፍተ ነገራችሁ ባለቤት እና ድርጊቱ የተፈጸመ ያለው አሁን ላይ ከሆነ ያን ጊዜ አምትጠቀማላችሁ። እዚህ ጋር ግን ሂሺ ኢት፣ እንዲሁም በሂሺ ኢት ሊወከሉ የሚችሉትን በሙሉ የምትጠቀሙት ድርጊቱ አሁን እየተፈጸመ ከሆነ ኢዝ ነው ማለት ነው። ለዛ እዚህ ጋር ትካት በኢት መወከል ይችላል። ለዛ ኢዝ ነው የምትጠቀሙት ማለት ነው። ስለዚህ ትካት ኢዝ ስሊፒንግ ኦን ዘ ሶፋ ናው ይሆናል ማለት ነው። በቀላሉ መልሳችሁን ያገኛችሁት። ጠቃሚ ሆኖ ካገኛችሁት ለጓደኛ ቤተሰብ፣ ይጠቅማል ለምትሉ እሱ አጋሩት። ደህና ነው።